ተሰማኛል አንተ ዳይቡ ይሄ እንደውም ምንድነው? ኪዱ ያለችው ይተተከለን ያለችው አልተተከለም። ይሄንን የፌክ ኮፍያ ጭንቅላት ላይ ጸጉር የምታደረገውን እንዲህ ብናድርግ ያስነቅላል እንዴ? ዲቦራን አፍቅሮ እኛንን የምንሰደበው ምን አባል አድርግ። እኔ ቴክስቱን ብታዩ ሊያብድ ደረሰ፣ ሊያብድ በቃ። ሙሉ ነው ሲጽፍ የሚያድረው እንዴ? ምን ፍቅር አይነት አለው ጋይስ? ማምላክን የፍቅር አይነት አለው እንዴ ሲጽፍ ነው ነው የሚያድረው ሲጽፍ ሰው አይተለችውም እንደ ፍቃድ ምንድነው? ውዳት አለው ምናምን ከሷ መለየት አልፈልግ፣ ሊሞት ነው የሚደርሰው። በቃ ምን አይነት ወንድ ነው? ምን አይነት ቆሻሻ ነው እንዳላው። እኔ እግዚአብሔር ማንንም ሰው እንትን ብያላቅም። ቀንተሽ፣ በጣም ቀናው፣ ቀንቼ፣ በጣም ቀን ነው። ጤነኛ አይደለም እንዴ ልጁ? እስኪ ስለማወራው ስለ ቅናት ከማውራት በፊት ስለማወራው መጀመሪያ ለመረዳት ፈልጋን ታህያ አህያ ለመረዳት ፈልግና ከዛ በኋላ አፍን ትከፍታለህ። ስለ ቀናት ይላል እንዴ ስለ ፖስተኝ ነው ናፊን አዘገኝ እኔ እኮ ስለ ማፍቀር ስለ መፈቃቀር አይደለም። ስሙኝ እኔን እሺ ለምን አላስባልሽኝም ብሎ እኮ ነው በስድብ እየፖስተኝ ያለው እኮ እኔ እኮ እየተሰደብኩ ነው ያለሁት። ጋይስ መናደድ አለምና፣ እኔ ዛሬ ስላመመኝ እንትን አለለም ይሄንን ሲያናደኝ ሊውል አይችልም። እኔ እንደውም ዲቦራ እራሱ እስከ ዛሬ እንዴት እንደቻለች አላቅም። ጋይስ እኔ ለምንድን ነው የምሰደበው ነው። እኔ ለምንድን ነው የምሰደበው ነው እንዳለ እሺ፣ ያላስባልሽኝም ተብሎ ነው እየተሰደብካለሁትኝ። እሷ ልጅቷ ቅድም አይታችኋታል። አልፈልገውም ከላይ ላይ ሄድልኝ እያለች ነው ለምን እኔ ሲሰድበኝ ነው የሚውለው? በቃ ፔጁ ላይ እኔ ስሰደብ ነው የሚውለው። የቅናቱ ቅናት ዩቲዩብ ላይ ድረስ ሄዶ እንዲፖስታል። ምን አይነት ጉድ ነው? ምን አይነት ጉድ ነው ግን? ምን አይነት ወንድ ነው? ደንብ ማብራሪያ ልስጥላችሁ። ይላችሁ ይሄ ሰውዬ፣ ይሄ ሰውዬ እዚህ አሁን የምናገረው ሰውዬ ዲቦራን የዲቦራ ግፍተር ነበረ? በአንድ ቀን ሃያ አንበሳ ይሰጣል፣ ሰላሳ አንበሳ ይሰጣል ምናምን። እንደ ማንኛውም ግፍት ተርሷ ሰላም ትለዋለች፣ ታመሰግኗለች ምናምን። ወደዳት፣ አፈቀራት አልፈልግም አለችው። ከዛ እኔ እኔ ከዛ በኋላ እሷ ከነ ኪዱ ጋር ምናምን በተጣል ላይ በተደባበሩ ሰሞን ይፖስት የምታስታውሱ ከሆነ ይፖስታቸው ነበር ማለት ነው። ይፖስታቸው ነበረ የእነ ኪዱን ምናምን እያነሳ ይፖስታል። ከዛ ልክ እሷ ስደብልኝ እንዳለችው ከዛ ያጣላት አደሷን ከነሱ ጋር ማለት ነው ሲያጨቃጭቃት ነበረ። እኔ እንደውም በመሀል ወዲ ወዲ አያልኩ ሳስረዳ ነበረ። አሁን መጣ ይሄ ሁላ ቴክስት እጻፈልኝ። ባለፈው ስቶሪ ላይ ፖስትላችኋለሁ። ይህንን የጻፍኩለት በቃ ይማአት ይህንን ሲደረድርብኝ፣ ይሄ ሁሉ ቴክስት ይህን ጻፍኩለት። እኔ እኔ እኮ ዝም ማለት እችላለሁ ሰውዬው እንደማበድም እያደረገውን አፈቅራታለሁ፣ ወዳታለሁ። እሷ እሺ አትለኝም፣ እምቢ ትለኛለች። ላገባት ፈልጋለሁ። ሊሞት ደረሰ፣ በቃ ሊሞትም፣ ማምላክ፣ ሊሞት ለመጨረሻ። ወንድ ልጅ አይደለ እንደ ቆፍጠን በል አልኩኝ። እኔ ምን ልበለው? ወንድ ልጅ አይደለ ቆፍጠን በል። በቃ እሷ ካልፈለገች አልፈለገችም፣ ሪስፔክት አድርጋት። እሷ እንደ ማንኛውም ጊፍተር ነው የምታመሰግነው፣ አለቀ። እሺ አትለኝም እና እኔ ቤታም ኦሆ። ከዛ አሁን ምንድን ነው በእሷ ዙሪያ ያሉትን ሰዎች እየሄደ እሷ የተጣላቻቸውን ሰዎች እየሄደ ሁሉ እሷን ያናደደ እየመሰለ ጊፍት ይሰጣል። እሷ ደግሞ ይስጥ፣ ገንዘቡን ጨርስ፣ እኔ ምን አገባኝ። አይኖ ቃል ታሟል ቃል የሆኛም እኔም ፖስቶኛል። ኧረ አማራ አይደለም አረብ እኮ ነው። ይሄ ነው እኮ አረብ ነው እኮ ጋይስ፣ ይሄ እኮ ነው አረብ እኮ ነው። የአረብም እኮ ሀበሻ ውስጥ ገብቶ እኮ ዲያቦ እኮ እኔ እንደ ሌላ ሰው አይደለውም። እኔ እንደሌላ ሰው ማልፍ መሰለ፣ እንዲያውም እኔ ንቀሽ ለፊው ስትለኝ፣ እሷ ንቄ አልፌው ነበረ አንድ ነገር ለማታውቁት፣ አረብ አፌን ከፍታለሁ ብትሉ ጥርግ አድርጌ ነው ማባረራችሁ። ውጭ የታባሽ ታቂዋለሽ? እሱ የታባሽ ያቅሻል? እኔ ቢያንስ እንኳን አዝናናሻለሁ፣ እናወራለን፣ እንስቃለን፣ አይኔን ታዋለሽ፣ ድምጼን ሰማያለሽ። የታባሽ ታቂዋለሽ? አንድ አረባሽ ብሎ አንድ አልሰማ። አፋችሁን ዘግታችሁ ተቀመጡ። ለስንቱ አሽቃብጣችሁ ትችሉታላችሁ? ለማታውቁትም ለአረብም አማርኛ በትራንስሌት ነው የሚያወራው። አይ አማርኛ አይጽፍም፣ አማርኛ አይጽፍም፣ እንግሊዝኛው በዛ ላይ ደግሞ መድሃን ያለም ስጽፍ የጻፈው እንግሊዝኛ ፖስት አድርግላችኋለሁ። በቅ- መከራ የሆነ ሰውዬ መከራ፣ መከራ፣ መከራ። ምን አይነት ምን አይነት ውስጥ እኔ ምን አይነት እግዚአብሔር ነ? ምን አይነት እኔ ምን ቀን ነው ምን ቀን ነው ዲቦራ፣ ይህን ሰውዬ እንደው ምን ቀን እኔ ለእሷ እኔ እኮ ምንም አባቱ እኮ አያመጣም እኮ። አሁን ከእንቁርቲ ጋር እንቁርቲ ደግሞ ስለምሰልባት ባት እሷን ያናደደ መስሎ ዛሬ ደግሞ እንቁርቲ ጋር ሄዶ አንበሳ ሰጠ። በቃ ይኸው እንቅልፍ አይተኛም። የማምላክን ላይቭ ላይ ገብታ እስክትወጣ ድረስ ተንጠልጥሎ ላይቭ ላይ ቁጭ ብሎ ነው የሚሰማት። እኔ እንዲህ አይነት ፍቅር በህይወት ዘመን አይቻላል። ቁጭ ብሎ በቃ ቁጭ ብሎ ለሊቱ ሙሉ ከተቀምጠ ለሊቱ ሙሉ ሰው ቤት ካለች ቁጭ ብሎ ነው እሷ የሚከታተል። እኔ አይ ቤት ታት እኔ ማርያምን ብዙ ነው አፍቃሪ አይቻለሁ። እኔ ወንድ ልጅ አፍቅሮ አውቃለሁ። ቅንቅናም ነው አረ ቅንቅናም ሌላ ቃላም ይችላል። እኔ እናት እናንተ እንኳን እኮ ለያችሁት እኮ እናንተ ለይታችሁት ራሱ ኮመንት ላይ ስታውቁት፣ ቅድም እየወዳ ቤት ስትሉ ገረመኝ እንዴ ታድላ ታድላ ግን እንደዚህ አይነት መታደል የለማ። ቀስ እንዲህ አይነት ሰዎች መጥፎ ናቸው እኮ እንዲህ ናቸው እኮ፣ ህይወታችሁን የሚያጠፉት እኮ እንዲህ አይነት ሰዎች ናቸው እኮ፣ ለግድያ የሚደርሱት። ቀስ ፍቅር እኮ በመጠን ሲሆነ ፍቅር እኮ ሰው ሲወዳችሁ ነው፣ ፍቅር ሰው ሲያፈቅራችሁ ነው። ይህን ያክ እንደዚህ ኦብሰስ ሆናችሁ እንዲህ እንዲህ ሰው እኮ ያስፈራል እኮ። እኔ አሁን ሰው ልጅ በዚህ ደረጃ ከወደደኝ እፈራለሁ፣ ለሕይወቴ ማምለክን የሆነ በቃ ግድያ ድረስ የሚደርሱ ነው የሚመስለኝ ሞት ድረስ እንዲህ አይነት ኦብሰርሽን አይቻል በቃ ቁጭ ላይቭ ላይ ቁጭ እስክትወጣ ጸጥ እሷ መልስ አሰጠው ምን አትለው አንዴ ብሎክ ያደርጋታል ከብሎክ ያውጣታል አንዴ እሷ ይተጣላችሁ ቤት ሄዶ ለሁሉም ጊፍት ያድላል አንዴ ንትበቅ መከራውን በላ ማምላክን እሽ ጋይስ ጤነኝነት ነው ማለት ይህ ጤነኝነት ነው እግዚአብሔርን ወይኔ ከተሳሳትኩ አርሙኝ ከዛ ደግሞ ከእሷ ጓደኞች ያሉትን ሁሉ ይፖስታቸዋል አሁን እኔ ምንም አድርጌ ደርሼበት አይደለም እኔ ደግሞ ጨራሽ ደግሞ መፖሰት ጀመረ። እኔ ቁጭ ብዬ እንደነ እንትና የምለፋደድለት አይደለም። እኔ እንደዛ አሳሳያለሁ። መላጣ ነው፣ በቁርኩም ማደም አለክ። እኔ ተይ ስላለች ነው ዲቦራ፣ ንቀሽ ለፊ ስላለች ነው። የታወቁ በጣም መጥፎ ናቸው። ከምሬን ነው። አረቦች ግን እንዲህ ናቸው እንደ ጋይስ አረብ ወንዶች ቆይ ጋይስ የአረብ ወንድ እንዲህ ናቸው፣ እንዲህ ነው የሚያፈቅሩት? እኔ በህይወቴ እንዲህ አይነት ሰው አጋጥሞኝ አያውቅም። እንዲህ አይነት ወንድ ልጅ ቢያፈቅረኝ ጭንቅላት ነው ጭንቅላ ላይ የምለው በመጠን የሰው ልጅ መፈቃቀር ያለበት። ታፈቅራላችሁ። ቆይ ግን የሆነ ሰው ቦታ ሲሰጣችሁ ነው። ለምሳሌ እኔ ላይክ አፍቅሬ አላውቅም ወይ ወድጄ አላውቅም አላችሁም። ሰው አፍቅሬ አውቃለሁ ወድጄ አውቃለሁ። ግን ከዛ ሰው ምንድነው የምትቀበለው ነው። ለምሳሌ ያን ሰው ማትደውልለት ከሆነም ላይክ ማታወራው የእሱ ይለያል። በቃ እንዴት አድርጌ ራሱ እንደማብራራ ላክ ማምላክ ነው። እንዴት አርጌ ላብራራው የሰውየውን ባህሪ። ወይኔ በስማ ምን፣ እንደዚህ አይነት አወዳደድ! እኔ ጌታ ምስክሬ ነው። እንዲህ በገመድ አነቄ ነው ምገለው እዛ ባለበት። ወይ እኔ የሆነ ነገር ነው። እኔ እንጃ። እኔ ጭንቅላቴ ነው የሚታመሙ። ካፈቀሩ ከባድ ናቸው አረቦች። እኔ ግን የአበሻ ወንድ ሲያፈቅር አይቻ። እኔ ሰው አፍቅሮኛ ቃል ግን እንደዚህ አይነት አፈቃቀር አይቻላቅ የሀበሻ ወንድ እኮ ባለጌ ብትሉት ጅላጅ ሴታ ሴት እንኳን የምትሉት ሲያፈቅር እንኳን በልክ ነው የሚያፈቅሩትኝ። እንዲ አረቦች እንዲህ ነው እንዲ የሚያፈቅሩት። ይሄ እኮ በቃ ቆሎ እስኪማማ ድረስ እኮ ነው የሚያፈቅረው። እንዲ የዚህ አፈቃቀር ፍሬ እስኪማማ ድረስ፣ ይቅርታ ለቃላት የትልልቅ ሰዎች ካላችሁ፣ ፍሬው እስኪማማ ድረስ ነው የሚያፈቅረው። ሰው አይተኛም እንዴ? እኔ ከተጣለው፣ ምናምን ከምወደው ሰው ጋር ከተጣለው እንቅልፍ ላልተኛ ይችላል። በሰላሙ ሰዓት ግን እግሬን ሰቅዬ ነው ምተኛው። ቴንኪዩ። በሰላሙ ሰዓት እግሬን ሰቅዬ ነው ምተኛው። እንቅልፍ አይተኛ፣ ይበላል፣ ግን ይጠጣል። አረቦች ምንድን ነው የሚበሉትኝ ደግሞ በቃ አሁን ደግሞ ይሄዳል። መከራውን አየህ፣ ገንዘቡን እኮ ነው የሚጨርሰው። ጋይስ፣ ገንዘቡን እኮ ነው የሚጨርሰው። ማሮቼ፣ ሊያቆ እኮ ወይ ቀንተሻል? ረኔ ቀንቼ እሷን በተዋት በጣም ነው የቀናሁት። በጣም በጣም ነው የቀናሁትኝ። በቅናት ልሞት ደርሻለሁ። ልሞት ልታነቅ፣ ልሞት ደርሻለሁ በቅናት። በጣም ነው የቀናሁትኝ ማሬ። እና እንዴት ነው ልታነቅበት፣ ወይንስ መርዝ ልጠጣ በመቅናቴ? ጤነኛ ናቸው ግን ያውቃሉ፣ የማወራው ወሬ የሚያውቁት ያውቃሉ፣ ምን አይነት ድራማ የተሰራ እንደሆነ። እኔ እኮ ልንገርሽ፣ የምናገረው እኔ ላይ ስለደረሰ ነው። እኔ እሷን አጣ ምንድን ነው ፈልጋታለሁ። ፍቅር ግለጭ ተብዬ የሁሉ ቴክስት ተልኮ መልእክት አድርሼ ለሱ ከመለሽ ከኔ ጋር ትታያለሽ ወይዘሮ ዲቦራ ብላ ይቀፈኛል እጠለዋለሁ ያለ ሴት አትፈልግህም መልእክት በማድረሴ ይኸውና። እኔ ያፈቀረው ወይስ እሷ እኔ ያፈቀረው ምን አባቱ አድርጌ ነው እኔን ባለፈውም ከእሷ ጋር እንትና ስለተጣላች፣ ያቺኛዋን ኪዱ የምትባለዋል እየፖሰተ ሲሰድባት ነበረ። እኔ እኔ ይሄ ሰውዬ እኔ የጤና ያርግለት ማምላክን የጤና ያርግለት። ደግሞ እኮ በልብ ጨረሰው እኮ በልብ ኮሜንቴ ላይ ይመጣና ዝም ብለዋለውን ያሁን ባላይ ይጸጥ። እኔ ነገረኛ ነኝ፣ ሰው ከተደረሰብኝ ዝም አለም። ግን ኮሜንት ላይ ይመጣና ቤታዬ ቤታዬ፣ ይወድሻለሁ፣ ጥሩ ልጅ ነሽ ይላል። እንዳለ ቪዲዮዎቼ ላይ አይጠፋ። ቪዲዮዎቼ ላይ አይጠፋ። በካውን ካውን እንትን ትለኛለች ብሎ አረቦች ሀበሻ ሴቶችን በግፍት ይሻ ወዳሉ በግፍት ይሻ ነው ይላችሁ። አንዳንዴ እኮ ቆይ ልንገራችሁ፣ ያው ለምሳሌ ሰው ጊፍት ከሰጣችሁ ታመሰግናላችሁ፣ ጥሩ ጥሩ አነጋገር ይኖራችኋል። እንኳን አይደለም ጊፍት ሰጡ ሰፖርት ያደረጋችሁን ሰው አይደለም ዝም ብሎ እዚህ መንገደኛ የሚያልፈውን ሁሉ ቴንኪ ዩ አመሰግናለሁ፣ ሰላምንሽ፣ ቤታ ጠፋሽ አሁን ብትሉ ማሮቼ፣ ውዶቼ ነው የምላቸው አይደል? ምንም ሳትሰጡኝ እንኳን። ጊፍት ደግሞ ሲሰጧችሁ ደግሞ ሰዎች በደንብ ታመሰግናላችሁ። ስጠኛ ላለችው ምን አላለችው? ሄዶ ሀያ አንበሳ በደቂቃ ይወርዳል ከዛ ደግሞ ነገን ደግሞ እቺ ይሺ ወዳታለሁ ደግሞ እያለ ማለ። አሁን እናንተ ቅናት ገለመሬት ላኛላችሁ። ይህንን አሁን ደግሞ የወደደ ሰው ደግሞ እንደዚህ ያደረጋል። እሷ እንድትጠላ በሃይማኖት እንድትወሰብ ደግሞ የሰይጣን አምላኪ ናት ብሎ ደግሞ የኳላ የምታንጠለጥለውን እሱን ደግሞ ይፖስታል። ምን አይነት መውደድ ነው ጋይስ? የሰው ልጅ ወዳለሁ እያላችሁ ማግባት ፈልጋለሁ እያላችሁ ደግሞ እሷ እንድትጠላ በዚህ ፔጁን ብታየት እሷን ነው የፖሰተው እሷንም አለችበት አንድ ላይ። የሚወድ ሰው ደግሞ አሁንም ግራ የሚገባኝ የሚወድ ሰው እንዴት ነው በሃይማኖቱ ደግሞ እሷን ሊያቀሳስር ሰይጣን አምላኪና ብሎ ፖስቷታል። እኔ አረብ ወንድ ላይ አይጣላችሁ። ወይኔ አረቦች ከባድ ናቸው። ረ በግ ነገር ነው ነው ነው። አረቦች ከባድ ናቸው ጋይሱ። ወይወይወይወይወይወይወይወይወይረ ረ በየሱ እንደው መልኩም ቢያምር እልህ እንደዚህ አይነት ጋይስ ኖ ፍቅር አይደለም በሽታ ነው፣ ቃል ይሄ በሽታ ነው። ቃል አሁን ሳውራ አንቺ በደንብ ስለምታውቂ ነገሩ እኔ አሁን መተው ልክ እኔ እንደቀናው እሷ ስለተወደደ ነው አይደለም? መማምላክ ነው አይደለም? ልጅቷን በቃ ልጅቷን መሄጃ መቆሚያ ዝም ብሎ እንደዚህ በጣም ነው የሚያስጠላው። እኔ ታሟል በቃ። ስራ ያጣሽ አንቺ ስራ ተሸምጽህ ሽን ኢት ቱ ቢ ኬርፉል ለራሱ አራሱ ኔ እንደዚህ ቁጭ ብሎ ጋይስ በቃ ቁጭ ብሎ ተንጠልጥሎ ቀን ሙሉ አዳብ ከዛ ደግሞ መጥፎ ነገር ስለ ስለሷ እሺ ጋ ስንገራቸሁ ኔ ቃላቱ መጠቀም ስላልፈለግኩ ነው ይላችሁ ወዷታ ሎ የወደደ ሰው ነው ልበል ኮመንት ላይ የሄደ ማለት ነው የሚጽፈው ስለሷ መጥፎነት ቃል ቃል አይተሸዋል አይደል የሚጽፈው ቃላቶች ጋይስ እግዚአብሔርን እንደው ምን አይነት ቃል እንደሚጽፍ እኔ። ወዷት ወዷት በፍቅር አብዶ ነው እላለሁ። ሌላ ደግሞ ኮመንት ላይ ደግሞ ሳይሆን የሚጽፈው ቃል ቃል እንዳይመስላችሁ ስለ እሷ በቃ ስለ እሷ ለማውረድ የሚጽፈው ቃል የሚጠቀመው። ከዛ ደግሞ እንቁርት ቤት ገብቶ ደግሞ የሚናገረው ቃል ስለ እሷ መጥፎ። እንቁርት ቤት ገብቶ ስለ እሷ መጥፎ ያወራል። ወንድ ልጅ ሊገባው አልቻለም። ማለት ወንድ ልጅ ሴት ልጅ የምትወዳችሁ ወንድ ልጅ ለወንድ ልጅ ነው የምናገረው፣ ይህ መልእክት። ሴት ልጆች ሴት ልጅን የምትመልሷት የምትወዳት ከሆነ ቀስታ በመግባባት ምናምን ነው። እንድትጠላ የሚያደርግ ነገር አሁን ለምሳሌ እሷን ሄደ ማማት፣ እሷን ሄደ በአንተ ቤት አናድድ በላህ መጥተዋት፣ ወንድ ልጅ በእልህ ይመጣል ሴት ልጅ በእልህ ትመጣ። ለምን መሰል? አሁን ያበሻውን አሁን ለምሳሌ ወንድ ልጅ በእልህ ይመጣል ለምን አልፈልግም እንብየው ምናምን ኩርት ስትይበት፣ ስልክ ሳታንሽ ስቀሪ ቴክሳን መልሽ ስቀሪ ምናምን ጥግብ ስትይበት፣ ወንድ ልጅ ይፈልግሻል። ከባድና ወንድ ልጅ የሚከብድ ነገር ይፈልጋል። ለቄዝ የሆነ በአንድ ቀን የሚያገኛ ሴት ምናምን ይንቃል። ወንድ ልጅ ግን ወንድ ልጅ የለፋበትን ነገር ነው የሚወደው። ይሄ ሁላችንም ማወቅ አለብን። አውቃለሁ እኔ አሁን አንዳንዴ እንዴት ነው እየወደዳችሁ ሰዎችን እያወቃችሁ የምትጋፈጡት ነገር አለ ግን ወንዶች በተፈጥሯቸው በተፈጥሯቸው የለፉበትን ነገር ነው የሚፈልጉትኝ። የለፉበትን የመረጡትን ሴት ነው የሚፈልጉትኝ። በቃ አላደን። በአንድ ቀን እሺ፣ በአንድ ቀን የምትጨቀጭቀውን ሴት አይፈልግም። እሱ የሚጨቀጭቃትን እሱ የሚፈልጋትን ሴት ደግሞ በተቃራኒው ማለት ነው። ወንድ ልጅ እንዴት ብዬ ልንገራቸው? አሉባልታ የሚያወራ ወንድ ልጅ፣ እሷን ለማናደድ ብሎ ሄዶ ከሴት ጋር የሚርመጠመጥ ወንድ ልጅ አትፈልግም ወንድ ልጆች ግን ስታስቀናቸው ደስ ይላቸዋል። አላርፍ ደስ ይላቸዋል። ለምንደሆነ አላውቅም። እንዴት ነው እየበሳጩና እናንተ እጃቸው ላይ ለመጣት ይሞክራሉ። ስለዚህ የዚህ ግን ይለያል። አሁን እንዴት ነው ልትወደው የምትችለው አስባችሁታል? ሴት ጋር እየሄደ እሷ እንዲህ ናት፣ እሷ እንዲህ ናት፣ እሷ ጎልድ ዲገር ናት ይላል። እሷ እንዲህ ናት ይላል። ስለ እሷ መጥፎ ያወራል። ከዛ እሷ የምትቀርበው ነው የሚመስል። የባሰ እየጠላችሁ እየጠላችሁ እየጠላችሁ ነው የሚሄደው እየጠላችሁ ነው የሚሄደው። እኔ አረብ ያፈቅራችሁ ላይ አረቦች እናንተ ያፈቅሯችሁ ያፈቀሯችሁ አበሻ ካላችሁ እግዚአብሔር ይሆናችሁ። አረቦች ከባድ ነው። ኒቨር ስኪ ነይ ጊቪ እና አብራሪልኝ አረቦችን ፍቅር ካለሽ እኔ ማርያምን ማወቅ ፈልጋለሁ። እብድ ናቸው ሲያፈቅሩ ኒ አበሻው እንዲግደል መተት ደግሞ ያሰራሉ አሉ። ከባድ ናቸው። ሱዳኑ ደሞ አሉ ከያዛችሁ ከባድ ነው ባለበት ሀገር በህግ መጠየቅ ትችላለች። እረ ከእንደዚህ አይነት ሰው ጋር እንዲህ አይነትን በቃ ሰው አልፈልግም ከተባለ የራሱን ህይወት መኖር ነው። ስለ አረብ ወንዶች ፍቅር እስኪ ግለ ኑና ነገሩኝ፣ ምን ያህል ደረጃ እንደሚሄዱ እኔ እኔ እግዚአብሔርን፣ ውይ በስመ አብ ወመንፈስ ቅዱስ። እረ ከእንደዚህ አይነት ሰው ይለያችሁ እግዚአብሔር፣ ከእንደዚህ አይነት ሰው ይለያችሁ ያበሻው እንዲደላችሁ ኧረ ያበሻ ወንድ እኮ ቢያንስ እንኳን ተሳዳቢ ባለጌ የምትሉት ራሱ በቃ አደባባይ ላይ ወጣችሁ አልፈልግህም ካላችሁት እኮ ያ ወንድ ይጠላችኋል፣ በቃ አጠገባችሁ አይደርስም። የአረብ ወንዶች ግን አልፈልግህም እያለችው አልፈልግም፣ አደባባይ አልወድም፣ አልፈልግም እያለችው ራሱ አያቆምም። እኔ በስማሜ በሽታ ነው። ይህምርኔን ትመቸኛለሽ፣ እኔ ራሱ ቤታ ትመቸኛለሽ፣ ማርያምን፣ ኧረ በስመ አብ ጎንደር መቼ ነው የምትመጪው? ሀገር ሰላም ሲሆን እመጣለሁ። የበስ ውዳን አቋርጬ በመተማርግ ይገባለሁ። እንግዲህ ተቀባይ ካለኝ የራስን ጠብቅ። ኧረ እኔ መች ተነካክቼ ከአረብ ጋር፣ መችስ አረብ ጊፍታ፣ የአረብ ሀገር ቦ፣ ምናልባት አረቦች ምናምን በዚህ እንትን ይላሉ እንዴ? ከባድ ሰው ነው የአበሻ ሴት። ኧረ እኔ ሌላ ዜጋ አልወድም።